የኢትዮጵያ መከላከያ ቀን በትናንትናው ዕለት በመላው ሀገሪቱ 118ኛው የሀገር መከላከያ ሰራዊት ቀን በድምቀት አክብሯል። ዘንድሮ ይህ ታላቅ ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል ተከብሯል። ይህ ክብረ በዓል በባህር ኃይል ቅጥር ግቢ መከበሩ ጀግኖች አባት አርበኞችና የቀድሞ ሰራዊት የተዋደቁለትን የባህር በር አሁኑ በዚህ ዘመን በመንግስት ይፋዊ መግለጫ የባህር በር ይገባናል ብቻ ሳይሆን የራሳችን ታሪካዊ ባህራችን እየጠየቀ ባለበት ጊዜ መሆኑ ድርብ አንድምታና መልእክት አለው። ለዚህም በተለይ የዘንድሮውን በዓል ልዩ የሚያደርገው ደግሞ የሀገርን ሏላዊነትና ክብር ለማስጠበቅ ውድ ህይወታቸውንና አካላቸውን የገበሩ የጦር ሰራዊቱ የቀድሞ መኮንኖችና አባላት በተገኙበት መከበሩ ነው። እኔም በሶሎዳ ሚዲያ ይህንን ቀን ምክንያት በማድረግ ስለ ማንነታችን የደም ስር የህልውናችን የጀርባ አጥንት ስለሆነው ተቋም ስለ ኢትዮጵያ መከላከያ ሰራዊት እንድንወያይ ፈለግኩኝ። ይህ ሰራዊት ከየት ተነስቶ የት ደረሰ? የተከፈለው ዋጋ ምን ያህል ነበር? ዛሬስ በለውጡ ማዕበል ውስጥ ምን አዲስ ገጽ እየጻፈ ነው? የነገ ተስፋውስ ምንድን ነው? እነዚህንና ሌሎች ጥያቄዎችን ይዘን የታሪክን መዛግብት እየገለጥን የአሁንን እውነታ እየፈተሽን እና የነገን ተስፋን እየቃኘን አብረን እንቆያለን። ኢትዮጵያ የሚለው ስም ሲነሳ ከስሙ ጋር አብረው የሚመጣ አንድ የማይነጣጠል እውነት አለ። ይኸውም የነፃነት ምድር መሆኑ ነው። ይህንን የወርቅ ማዕረግ ያጎናጸፉት ግን የአጋጣሚ ጉዳይ አይደለም። ከጀርባው ከሕዝብ ማህፀን የበቀለ በሕዝብ ክንድ የጸናና በልጆቹ ደምና ጥንት የተከበረ የመከላከያ ኃይል አለ። የኢትዮጵያ መከላከያ ሰራዊት አመሰራረት እንደ ሌሎች ሀገራት በገዥ መደብ ፍላጎት ብቻ የተቋቋመ መደበኛ ተቋም አልነበረም። መሰረቱ ራሱ ህዝቡ ነው። ኢትዮጵያዊነትና ሀገርን የመጠበቅ ኃላፊነት የተቆራኙ ነበሩ። ከአክሱም ዘመነ መንግስት ጀምሮ ገበሬው ማረሻውን እንደሚያነሳው ሁሉ ለሀገሩ ጥሪ ጋሻና ጦሩን ይዞ ይዘምት ነበር። ዘማች መሆን የዜግነት አንዱ አካል ነበር። ይህ ህዝባዊ ባህሪ የሰራዊቱን ፍቱንነትና የማይበገርነት መሰረት ጥሏል። የዚህ ህዝባዊ ሰራዊት ታላቅነት እና ውጤታማነት ደግሞ በአድዋ ተራሮች ላይ በደማቁ ታይቷል። የአውሮፓ ቀኝ ገዢዎች አፍሪካን እንደ ኬክ ሲቀራመቱ ዘመናዊ የጦር መሳሪያ እና የተደራጀ ኃይል የነበረውን የጣሊያንን ጦር ድባቅ የመታው ከየጎጡና ከየቀበሌው የተሰባሰበው ኢትዮጵያዊው ገበሬ፣ አርብቶ አደርና ነጋዴ ነበረ። አድዋ የጦር መሳሪያ የበላይነት ሳይሆን የሀገር ፍቅርና የህዝብ አንድነት የመጨረሻ ኃይል መሆኑን ለዓለም ያሳየ ድንቅ የታሪክ ምዕራፍ ነበር። ይህ ሰራዊት ለሀገር ሉዓላዊነትና አንድነት የከፈለው ዋጋ በቃላት ተዘርዝሮ አያልቅም። በሁለተኛው የጣሊያን ወረራ ወቅት በዱር በገደሉ ተሰውረው ለሀገራቸው ነፃነት ደማቸውን ያፈሰሱ የአርበኞቻችን ተጋድሎ የዚህ ሰራዊት ህዝባዊ ባህሪ ሌላኛው ማሳያ ነው። በቅርብ ታሪካችንም ዚያድ ባሬ የሀገራችንን ዳር ድንበር ጥሶ በወረረ ጊዜ የመከላከያ ሰራዊታችን አባላት በጀግንነት ተፋልመው በከፈሉት መራራ መስዋዕትነት የሀገር ሉዓላዊነት አስከብረዋል። የባድሜ ጦርነትን ቢሆን የሀገርን ድንበር ለማስከበር የተከፈለውን ከባድ ዋጋ የሚያስታውሰን የቅርብ ጊዜ ትዝታችን ነው። እነዚህ ሁሉ መስዋዕትነቶች ሰራዊቱ የሀገር ህልውና ከምንም በላይ መሆኑን በተግባር ያሳየባቸው የታሪክ አጋጣሚዎች ናቸው። የሰራዊታችን ጀግንነትና ስም በሀገር ውስጥ ብቻ የተወሰነ አይደለም። ከዚህ ጀግንነት ባሻገር ኢትዮጵያ በዓለም አቀፍ መድረክ የሰላም አምባሳደር የሚል ስም እንዲኖራት ያደረገውም ይኸው ኃይል ነው። በተባበሩት መንግስታት ድርጅት ጥላ ስር ከኮሪያ ዘመቻ ጀምሮ እስከ ኮንጎ ጥቅጥቅ ደኖች ከሩዋንዳና ቡሩንዲ የዘር ማጥፋት አስከፊ ጠባሳ እስከ ላይበሪያ የእርስ በርስ ጦርነት ከዳርፉር በረሃማ ምድር እስከ አብዬ እና ሶማሊያ የኢትዮጵያ ሰላም አስከባሪ ኃይል በሄደበት ሁሉ የሚከበርበት ልዩ ባህሪ አለው። ይኸውም ከብረት የጠነከረ ዲሲፕሊኑ ጀግንነቱና ከአካባቢው ህዝብ ጋር የመዋሃድ ልዩ ችለታው ነው። የኢትዮጵያ ሰላም አስከባሪዎች በዓለም ላይ ካሉ ጥቂት ምርጥና ተመራጭ ኃይሎች መካከል መሆናቸውን ለሀገራችን ትልቅ ኩራትና የዲፕሎማሲያችንም ዋልታ ነው። ታዲያ ይህ ታሪካዊ ኃይል በለውጥ ዘመን የት ላይ ይገኛል? ከዶክተር አብይ አህመድ ወደ ስልጣን መምጣት በኋላ በሀገሪቱ እንደታየው ሁሉ በመከላከያ ሰራዊቱ ውስጥ መሰረታዊ አስተሳሰብ ለውጥ ተጀምሯል። ቀደም ባሉት ጊዜያት ሰራዊቱ የአንድ የፖለቲካ መስመር ወይም የብሔር የበላይነትን ለማስፈጸም የሚውል መዋቅር እንደሆነ ከባድ ትችቶች ይቀርቡበት ነበር። የለውጥ አመራር ይህንን የተዛባ አመለካከት ለማረም ቁርጠኛ እርምጃችን ወስዷል። ጠቅላይ ሚኒስተር ዶክተር አብይ አህመድ በተደጋጋሚ እንደገለጹት መከላከያ ሰራዊት የማንም ፓርቲ ወይም ብሔር ሳይሆን የኢትዮጵያ ህዝብና የህገ መንግስቱ ጠባቂ ነው የሚለው መርህ የሪፎርሙ ማዕከል ነው። ይህንን መርህ መሰረት በማድረግ ሰራዊቱ ሁሉንም የኢትዮጵያ ብሔር ብሔረሰቦችና ህዝብ እኩልነት የሚያንጸባርቅ ምልመላና እድገቱ በብቃትና በሀገር ፍቅር ላይ ብቻ የተመሰረተ ከፖለቲካዊ ወገንተኝነት የጸዳ ፕሮፌሽናል ይሆናል ኃይል እንዲሆን እየተሰራ ይገኛል። ይህ እርምጃ ሰራዊቱን የጋራ ቤታችንን የማይናወጥ ማገር እንዲሆን በማድረግ በህዝቡ ዘንድ ያለው ተቀባይነትና መተማመን ከምንጊዜውም በላይ እንዲጨምር አድርጓል። በሃያ አንደኛው ክፍለ ዘመን የጦርነት ባህሪ ተቀይሯል። ጦርነት የሚካሄደው በቆራጥነትና በሰው ኃይል ብዛት ብቻ አይደለም፣ ቴክኖሎጂ ወሳኝ ሚና ይጫወታል። የመከላከያ ሰራዊታችንም ይህንን እውነታ በመቀበል ራሱን በቴክኖሎጂ የማዘመን ሰፊ ስራዎች እያከናወነ ይገኛል። በተለይ በአየር ኃይል የበላይነት ለማረጋገጥ በድሮን ቴክኖሎጂ አማካኝነት የመረጃና የማጥቃት አቅምን ለማሳደግ፣ እንዲሁም የዛሬው ዘመን የማይታየው የጦር ግንባር በሆነው የሳይበር ደህንነት መስክ ሰራዊቱ ከፍተኛ ኢንቨስትመንት እያደረገ ይገኛል። ይህ ዘመናዊነት የሰራዊነቱን የማጥቃትና የመከላከያ አቅም ከማሳደጉም በላይ በጦር ሜዳ የሚደርሰውን የሰው ህይወት መስዋዕትነት ለመቀነስ ከፍተኛ አስተዋጽኦ ያደርጋል። ግን አንድ ሰራዊት ለሀገር የሚያበረክተው አስተዋጽኦ በጦር ሜዳ ብቻ የተወሰነ አይደለም። በፍጹም በዓለም ላይ ያሉ ጠንካራ ሀገሮች መከላከያ ሰራዊታቸውን የሚያዩት እንደ ጦር ኃይል ብቻ አይደለም፣ እንደ ሀገር የእድገትና የቴክኖሎጂ ፈጠራ ማዕከል ጭምር እንጂ። ጥቅምት 16 2018 ዓ ም የዘወትር የሶሎዳ ሚዲያ ቤተሰባችን ከትበው እንደላኩልን የአውሮፓ ህብረት መግለጫ የግብፅን የአባይ ወንዝ የቅኝ ግዛት ይገባኛል አስተጋብቷል ስትል ኢትዮጵያ ወቀሰች። ኢትዮጵያ በብራስልስ ኤምባሲዋ በኩል የአውሮፓ ህብረት ከግብፅ ጋር እንደ አውሮፓውያን አቆጣጠር ጥቅምት 22 2025 በጋራ ያወጣውን መግለጫ በእጅጉ የሚያሳዝን ስትል አጥብቃ ተቃውማለች። የኢትዮጵያ ኤምባሲ መግለጫው ግብፅ በአባይ ወንዝ ላይ ያላትን የብቸኝነት ይገባኛል ጥያቄ የሚያስተጋባ መሆኑን ገልጿል። በተጨማሪም አባይ ወንዝ አስራ አንድ ተፋሰስ ሀገሮች እንዳሉት የሚታወቀውን እውነታችን ላ በማለት በእነዚህ ሀገሮች ውስጥ የሚኖሩ ግማሽ ቢሊየን የሚጠጉ ሰዎችን መብት የሚሽር ነው ብሏል። የኢትዮጵያ ኤምባሲ በብራስለስ ኢትዮጵያ የአውሮፓ ህብረት ከእርሷ ጋር ያለውን ታሪካዊ ግንኙነት በሚጻረር መልኩ ከግብጽ ጋር ባለው የሁለትዮሽ መድረክ አድሏዊ እና ጠላትነት የተሞላበት አቋም ማሳየቱ እንዳሳዘናትም ገልጻለች። መግለጫው ዓለም አቀፍ የውሃ ህግ መሰረት የሆኑትን ፍትሃዊና ምክንያታዊ አጠቃቀምን ጨምሮ መሰረታዊ መርሆችን ችላ ያለ መሆኑን በመጥቀስ የአውሮፓ ህብረት አቋም የተዛባ ነው ስትል ኢትዮጵያ ወቅሳለች። ኢትዮጵያ በጋራ መግለጫው የተንጸባረቀውን ስህተት ለማረም ከአውሮፓ ህብረትና ከአባል ሀገሮቿ ጋር ለመነጋገር ዝግጁ መሆኗንም ገልጻለች። ሰሜን ኢትዮጵያን ከጅቡቲና ኤርትራ ወደቦች ጋር የሚያገናኝ ሀዲድ ለመዘርጋት ታቅዷል ተባለ። ፕሮጀክቱ 1.58 ቢሊዮን ዳላር ይፈጃል ተብሏል። የኢትዮጵያ ባቡር ኮርፖሬሽን ሰሜን ኢትዮጵያን ከጅቡቲዋ ታጆራና ከኤርትራዎቹ አሰብና ምጽዋ ወደቦች የሚያገናኝ ሀዲድ በ1.58 ቢሊዮን ዳላር ለመስራት ማቀዱን ሪፖርተርን ጠቅሳ ዋዜማ ዘግባለች። ፕሮጀክቱ ከመቀሌና ወልዲያ ወደ ሁለቱ ሀገራት ወደቦች የሚዘረጋ መሆኑን ዘገባው ጠቅሷል። ኮርፖሬሽኑ ይህንን እቅዱን ያቀረበው ከቀናት በፊት በአዲስ አበባ በተካሄደ የባቡር ሀዲድ ኢንቨስትመንት ስብሰባ ላይ መሆኑን ዘገባው ጠቅሷል። አዲሱ ፕሮጀክት በዓለም አቀፍ የግልግል ፍርድ ቤት ከተያዘው የቱርኩ ኩባንያ ከጀመረው የአዋሽ ኮምቦልቻ ሐራ ገበያ የሀዲድ ፕሮጀክት ጋር ግንኙነት የለውም ተብሏል። ማላዊ ጥሬ ማዕድን ወደ ውጪ መላክ አገደች። ማላዊ በአመት 500 ሚሊዮን ዶላር ለማዳን ጥሬ ማዕድን ለውጭ ገበያ ማቅረብን ማገዷ ተዘግቧል። ሀገሪቱ ተጨማሪ ሀብትን በሀገሪቱ ውስጥ ለማስቀረት በማለም ጥሬ ማዕድን ወደ ውጪ መላክን በማገድ ደፋር የኢኮኖሚ እርምጃ ወስዳለች ተብሏል። ማላዊ ማዕድናትን በጥሬ መልክ ወደ ውጪ ከመላክ ይልቅ በሀገር ውስጥ እሴት ጨምሮ በማዘጋጀት በየአመቱ እስከ 500 ሚሊዮን ዶላር ድረስ ለማዳን እንደምትጠበቅ ነው የተነገረው እስካሁን። አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች ስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ነው ስኬት፣ ድልና ሰላም ለኢትዮጵያውያን ሶለዳ ሚዲያ